አርስተ ዜና በኢትዮጵያ የባዮቴክኖሎጂን ሳይንስ በማሳደግ የግብርናውን ዘርፍ ማዘመን ላይ ትኩረት ማድረግ ይገባል ተባለ። አዲስ አበባ በተደራጀ የስርቀት ወንጀል የተሳተፉ 256 ተጠርጣሪዎች በቁጥጥር ስር ዋሉ። ተናስልኝ፣ ሰባት ሰዓት ሆኗል። ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዛነት ና የዳሴ ድምጽ ነው። ከሰዓቱ ዜናዎች ጋር አንተነ ደግፍ ነኝ። የባዮቴክኖሎጂ ሳይንስ በአገሪቱ ለመተግበር የሰው ኃይል ልማትና የመሰረተ ልማት ግንባታ ላይ ትኩረት ሊሰጥ እንደሚገባ ጥናቶች ያመለክታሉ። የብዛዩ ጥበቃ ስራ ና የግብርናውን ዘርፍ ለማሳደግ ሳይንሱ የሚፈልገው ጥንቃቄ ደረጃ በመረጃና ጥናት ላይ መመስረት እንዳለበትም ጠቁመዋል። ኮሰን ብርሃኑ ተጨማሪ አለው። እንደ አውሮፓውያኑ አቆጣጠር በ1919 ዓመተ ምህረት ሃንጋሪያዊው የግብርና ምህንድስና ጠበብት ካርል ኢልክ ስነ ህይወትና ቴክኖሎጂን በማጣመር የባዮቴክኖሎጂን ሳይንስ ለዓለም አቀፉ የሳይንስ ማህበረሰብ እንዳስተዋወቀ የታሪክ ድርሳናት ይናገራሉ። ባዮቴክኖሎጂ በዲኤንኤና በፕሮቲን ደረጃ በማንኛውም ህይወት ባለው ኦርጋኒዝም ውስጥ ያለውን የውርስ ዘረመር መስተጋብርን በመረዳት ለምን ለውጥ ለምን አገልግሎት ይውላሉ ብሎ ማጥናት መተንተንና እንደኛ ለምንፈልጋቸው ተግዳሮቶቻችን መጠቀም። ይህን ቴክኖሎጂ ታዲያ የሰው ልጅ ከ6000 ዓመታት በፊት ሲጠቀምባቸው እንደቆየ፣ እንደ ምሳሌ ደግሞ የወተት ተዋጽኦዎች ይነሳሉ። ይህ ሂደት አሁን የሰው ልጅ 250 ለሚሆኑ በሽታዎች መድኃኒቶችንና ክትባቶችን እንዲሰራ አስችሏል። በዚህ ውስጥ አብዛኞቹ በሽታዎች ደግሞ የሰው ልጅ ሊከላከላቸው ያልቻላቸው ናቸው። ከዚህ በተጨማሪ የሰብል ምርታማነትን በመጨመርና ሰብል በሽታን እንዲቋቋም እንዲሁም የአየር ንብረት ለውጥ እንዲከላከል የማድረግም ስራ የባዮቴክኖሎጂ ሳይንስ ሰርቷል። በማደግ ላይ ላሉ እንደ ኢትዮጵያ ላሉ ሀገራት መረጃዎች እንደሚጠቁሙት እንደ አውሮፓውያን አቆጣጠር በ2245 ሚሊዮን ይደርሳል ተብሎ ለሚገምተው የህዝብ ቁጥሯ የምግብ ዋስትና ማረጋገጥ ወሳኙ ስራ ግብርናውን የማዘመን ነው። ግብርና፣ አካባቢ፣ ኢንዱስትሪ፣ ጤና፣ አሁን ባለን ሳይንስና ቴክኖሎጂ ኢኖቬሽን ሌቭል የህዝባችንን ጥያቄ መመለስ አንችልም። ስለዚህ ለእነዚህ ባይቴክ ቴክኖሎጂ እጅግ አስፈላጊ ነው። ግብርናው መዘመን መቻል አለበት። ኢንዱስትሪ ፈጣን ፕሮሰስ ነው ያንን ውጤታማ መሆን መቻል አለበት። ይህንን ማድረግ ስንችል በዚህ ደረጃ ማዘመን ስንችል ምርምሩን ኢንዱስትሪያላይዜሽኑን ማሳካትና ከዛ የሚጠበቀውን ውጤት በመጠቀም ለአገር ለውጥ ለማበርከት ባዮቴክኖሎጂ ትልቅ አስተዋጽኦ ይኖረዋል። የባዮቴክኖሎጂን ዘርፍ በሀገሪቱ ለማሳደግ ግን እንቅፋቶች አልጠፉም። በቂ የሰለጠነ የሰው ኃይል አለመኖር፣ ዘመኑ የሚፈልገውና የተደራጀ የምርምር ማዕከል እንዲሁም በተቋማት መካከል ተገቢው ቅንጅት አለመኖር ዋነኞቹ ናቸው። በምርምሩም ውጤት አምጥተን ለገበሬው እስካሁን ድረስ የሰጠነው የለም። በኮንቬንሽናል በተለምዶ የምርምር ስራ የሚወጡ የምርምር ውጤቶች አሉ። እነሱን ነው እየተጠቀምን ያለ ነው። ከዛ ያለፈ ግን አሁን ምናልባት ለወደፊቱ የሰው ኃይል። ግንባታን ማሰልጠን እንደገና ደግሞ የላብራቶሪ ስራዎችን ማጠናከር ዋና ዋና ተግባራቶች ይሆናሉ። ሀገሪቱ ካላት የብዝሀ ህይወት ሀብት አንጻር የባዮቴክኖሎጂ ሳይንስ የብዝሀ ሀብትን መጠበቅ በሚቻልበት መንገድ ተግባራዊም የሚደረግ ሳይንስ ነው። ትልቁ በረከት የባዮቴክኖሎጂ ቲሹ ካልቸር ሹካልቸር ማለት ከዛ ከምንሰፈሰፍለትና እንዲጠበቅና ወደ ትውልድ እንዲሻገር ከምንፈልገው እጽዋት በሚሊሜትር የምትቆጠር ቅንታት በመውሰድ በግሮዝ ሚዲያ ውስጥ በማሳደግ ወደ ካልቸርነት ለውጠን ለሚሊዮንስ ዓመት ማስቀመጥ የምንችልበትን አቅም ፈጠርን ማለት ነው። የባዮቴክኖሎጂን ዘርፍ በሚፈለገው ደረጃ ማሳደግና መተግበር የምግብ ዋስትናን ከማረጋገጥ ባለፈ ለዘለቂታዊ የኢኮኖሚ መዋቅራዊ ሽግግር ከፍተኛ ሚናን ይጫወታል። በኢትዮጵያ በደን ጭፍጨፋና ምንጣሮ የሚከሰትን የካርበን ልቀት ለመቀነስ የደን ካርበን ልቀት ቅነሳና ክምችቱ ወይም ሬድ ፕላስ መርሃ ግብርን በመተግብር ላይ መሆኗን የአካባቢ ደንና አየር ንብረት ለውጥ ሚኒስቴር ገለጸ። የኖርዌይ መንግስት በኩሉ መርሃግብሩ ግብሩ ስኬታማ እንዲሆን የፋይናንስና የአቅም ግንባታ ድጋፍ አድርጋሉ ብለዋል። ስለሞ ጸጋይ በደን ምንጣሩና ጭፍጨፋ ምክንያት ከ15 እስከ 20 በመቶ ካርበን ወደ ከባቢ አየር እንደሚለቀቅ በዘርፉ የተደረጉ ጥናቶች ያሳያሉ። በኢትዮጵያ ደግሞ ሰላሳ ሰባት በመቶ የካርበን ልቀት የሚከሰተው በደን ጭፍጨፋና ምንጣሮ ነው። ታዲያ ይህንን ችግር ለመቅረፍ የኢትዮጵያ መንግስት የደን ካርበን ልቀት ቅነሳና ክምችት ወይም ሬድ ፕላስ መራ ግብር ቀርጾ ተግባራዊ በማድረግ ላይ ነው። ዘጠና በመቶ የህል ስራዎቹ ሄደዋል ማለት የሚያስፈልጋት ስትራቴጂ ነበረ። እሱ ሰርታለች ጠቅለል ሲባል ማለት ነው ሰፊ የሆነ የግንዛቤ ማስጨበጫና የቅስቀሳ የሴንስታይዜሽን ስራዎች መስራት ነበረባት። አካባቢና ህብረተሰብ ተጽዕኖ መቆጣጠሪያ መሳሪያዎች፣ ስትራቴጂዎች ተገበር ማለት ነው። እነሱ ሁሉ ተዘጋጅተዋል። ሀገር አቀፍ የደን ምዝገባ ቆጠራ መካሄድ ነበረበት። ከእሱ የሚወጡ መረጃዎች ለእኛ እንደ ዘርፍ በሀገር ምን ያህል ነው ልቀቱ ቤንች ማርክ የምናደርገው መነሻ ልቀት ማስቀመጥ ነበረብን። ስ ሁሉ ከአፍሪካ እንደሁም አንድ ማቀደመ ነው ሴት አድርገን በአለም አቀፍ ደረጃ በዩኤንኤፍ ትሪፕል ሲባል ሂደት ውስጥ አልፎ ቬሪፋይድ ሆኗል። እሱ ያለቀለት ኢትዮጵያ ደን በመንከባከቧና በመጠበቋ የካርበን ንግድ ተጠቃሚ እየሆነች ነውም ተብሏል። የአለም ባንክ ኦሮሚያ ውስጥ የሚሰራ ሆን የአለም ባንክ ነው የሚከፍለው 50 ሚሊዮን ዶላር ተቀምጧ ባይዘ ከ18 ሚሊዮን ዶላር ለኢንቨስትመንት ከሰጡን በላይ ባንክ ውስጥ 50 ሚሊዮን ዶላር አለ። ኦሮሚያ እስከሰራና እነዚህ ክሬዲቶች ማውጣት እስከቻለ ድረስ 50 ሚሊዮኑ የራሱ ነው ማለት ነው። ያን ወስዶ ለሩራል ዲቨሎፕመንት ኮሚኒቲ በተለይ ደን አካባቢ ላሉ ኮሚኒቲ እንዲጠቅመዋል ኖሮይ በኢትዮጵያ ተግባራዊ እየተደረገ ያለው የሬድ ፕላስ መርሃ ግብርን በገንዘብና በአቅም ግንባታ ድጋፍ በማድረግ ቀዳሚዋ ናት። በኢትዮጵያ የኖሮይ አምባሳደር አንድሪያስ ጋርደር፣ ኖሮይ ለኢትዮጵያ የምትሰጠው ድጋፍ ውጤት እያመጣ መሆኑን ገልጸዋል። ዊ ሲ ፖዚቲቭ ዲቨሎፕመንት ኦን ሬድ ፕላስ ኢትዮጵያ። በሬድ ፕላስ ዙሪያ አዎንታዊ መሻሻልና እድገት እያሳየች መሆኑን ተገንዝበናል። በአካባቢ ጥበቃ ስራ ደን በመትከልና በመጠበቅም ውጤታማ ስራ እያከናወነች ነው። በዓለም አቀፍ መድረክም በአየር ንብረት ለውጥ ዙሪያ የመሪነት ሚና እየተጫወተች ነው። ይህንን ሚናዋን የኖርዌይ መንግሥት በአድናቆት ይመለከተዋል። የኖርዌይ መንግሥት በሬድ ፕላስ ዙሪያ ለኢትዮጵያ መንግሥት የሚያደርገውን ድጋፍ ከ2020 በኋላም አጠናክሮ ይቀጥላል። ምንም እንኳን ስምምነታችን እስከ 2020 ቢሆንም ኢትዮጵያ እያሳየች ባለችው ውጤት በመርካታችን ከ2020 በኋላም ድጋፍ እናደርጋለን። በኢትዮጵያ በየአመቱ በሚካሄደው የችግኝ ተከላና የደን ጥበቃ ሽፋኑ 15.5 በመቶ የደረሰ ሲሆን ይህም ለአጠቃላይ ሀገራዊ ምርት 13 በመቶ ድርሻ ያበረክታል። በሰመራና ሎጊያ ከተሞች ያለውን የውሃ አቅርቦት ችግር ለመፍታት 90 ሚሊዮን ብር መድቦ የንጹህ መጠጥ ውሃ አቅርቦት ፕሮጀክት ግንባታ እያከናወነ መሆኑን የክልሉ የውሃ ሀብት ቢሮ አሳወቀ። በሁለት ወር ውስጥ ይጠናቃል ተብሎ የሚጠበቀው የፕሮጀክት የውሃ እጥረትን ተከትሎ ከህዝብ ይነሳ የነበረውን የመልካም አስተዳደር ጥያቄ ይመልሳል ተብሎም ታምኖበታል። አየለ ጌታቸው ተጨማሪ ያለው የሰመራ ሎጊያ ከተሞች የንጹህ መጠጥ ውሃ አቅርቦት የሚያገኙት በሰከንድ 20 ሊትር ከሚያመነጭ አንድ ጥልቅ ጉድጓድ ነው። የህዝብ ቁጥር መጨመርና በተለይም በሰመራ ከተማ የግንባታ መስፋፋትን ተከትሎ የውሃ አቅርቦትና ፍላጎት መመጣጠን አልቻለም። ይህን በሚመለከት የሰመራ ሎጊያ የውሃና ፍሳሽ አገልግሎት ቢሮ ከህዝቡ ጋር በነበረው ውይይት የውሃ አቅርቦት ችግር ዋነኛ የመልካም አስተዳደር ችግር ሆኖ እንደሚነሳበት ያመለክታል። ትልቁ በከተማችን ላይ የምታዩት በከተማችን ላይ ትልቁ ችግር የመልካም አስተዳደር ችግር የነበረው አንድ የውሃ ችግር እንደነበረ ነው ህብረተሰቡ ጋር የተዋየ ነው። እንደ መልካም አስተዳደር ትልቅ ችግሮች ህብረተሰቡ ጋር ይነሱብን ነበር። የውሃ ችግር ነበረ እንዲህም ባንድ ሲያደርጉት ደግሞ ማችም አልነበረም። ይህን ችግር ለመቅረፍ የክልሉ መስተዳደር ዘጠና ሚሊዮን ብር በመመደብ ተጨማሪ ጥልቅ ጉድጓዶች ተቆፍረው የውሃ አቅርቦትን ማሳደግ የሚያስችል ፕሮጀክት ጀምሯል። የፕሮጀክቱን ግንባታ ጥናትና ቁጥጥር የሚከታተለው የአፋር ዲዛይንና ቁጥጥር ስራዎች ድርጅት ሲሆን ግንባታው የሚከናወነው በአፋር ውሃ ስራዎች ኮንስትራክሽን ነው። አሁን በዚህ በፕሮጀክት ላይ ታሳቢ የተደረገው የአምሳ ሊትር ፐር ሰከንድ ዲስቻርጅ ያለው ጉድጓዶችን ሁለት ጉድጓዶችን በአንድ ላይ አያይዘን በዚህ በምናየው መስመር አልፎ ወደ ሰባት ሺ ሜትር ወይም ሰባት ኪሎ ሜትር ሄዶ እዛ ጋር ካለ ኤግዚስቲንግ ሁለት ሺህ ሜትር ኪዩብ ስቶሬጅ ታንከር አለ እዛ ጋ በመጨመር ነው። ሶስት ዋና ዋና እንትኖች አሉት። አንደኛ ከሎጊያ እስከ ሰመራ ዋና መስመር ዝርጋታ ሰባት ኪሎ ሜትር፣ ዲስትሪቢሽን ከዚህ ከኤግዚስቲንግ ሪዘርቫየሩ ሌላ አንድ ሪዘርቫየር አለች፣ እሷ ድረስ ሶስት ነጥብ አምስት ኪሎ ሜትር መስመር ዝርጋታ። ከዛ አራተኛዎቹ ትንንሽ ግንባታዎች አሉ ሞተር ቤቶች፣ ኤሌክትሮ ሜካኒክ ስራዎች አሉ። የውሃ ፕሮጀክቱ ስራ ሲጠናቀቅ አሁን ባለው የውሃ አቅርቦት ላይ ተጨማሪ 50 ሊትር በሰከንድ ያሳድጓል። ይህ ደግሞ ለከተሞቹ የሚቀርበውን የንጹህ መጠጥ ውሃ አቅርቦት ወጥነት ባለው መልኩ ማቅረብ ያስችላል። ምንድነው የታሰበው? በዞናል ክፍፍል ለማድረግ ነው የውሃ እንትን እንዳይኖር፣ በዞናል ሰማራ የውሃ ስርጭት ፍትሃዊ የሆነ ስርጭት እንዲኖር እና ከዚህ በፊት የማይደርስባቸውን አካባቢዎች እንዲደርስ ጥናቱ በተገቢ ሁኔታ ተጠንቶ ለዛ ታስቦ ነው እንግዲህ ፕሮጀክቱ ከተጀመረ እስከ እስከ 10 ቀን በላይ ሆኖታል እስከ መስከረም መጨረሻ አካባቢ ላይ ይሄ ፕሮጀክት ተጠናቆ አሁን ያለው የውሃ ችግር ወይም የውሃ እጥረት ይቀረፋል ብለን ነው የምናስበው። በክልሉ ዋና ዋና ከተሞች የሚስተዋለውን የንጹህ መጠጥ ውሃ ችግር ለመቅረፍ በጥናት ላይ ትኩረት አድርጎ እንደሚሰራ ነው የክልሉ የውሃ ሀብት ቢሮ ያስታወቀው። ለኢቢሲ ለተጠናቀረው ዘገባ አየለጌታቸው አፋር ሰመራ። በአዲስ አበባ የሚገኙት ታሪካዊ ቤቶችን ከማፍረስ ይልቅ ተገቢውን እድሳት ተደርጎላቸው ለቱሪስት መስህብ ሊውሉ እንደሚገባ የከተማ ነዋሪዎች ገለጹ። የአዲስ አበባ ባህልና ቱሪዝም ቢሮ በኩሉ በከተማ የሚገኙ ታሪካዊ ቤቶችና ቅርሶችን ለማደስና ለመጠገን እየሰራ ነው ብሏል። መለስ አንዱ ተጨማሪ አለው። በአዲስ አበባ ከአራት መቶ ሰላሳ አምስት በላይ የሚሆኑ ቋሚ ቅርሶች ይገኛሉ። ከነዚህ መካከል ደግሞ ከግማሽ በላይ የሚሆኑት እድሜያቸው ከአንድ መቶ ዓመታት በላይ ያስቆጠሩ ታሪካዊ ቤቶች ናቸው። ይሁን እንጂ አስተያየታቸውን ለኢቢሲ የሰጡት የከተማዋ ነዋሪዎችም እነዚህ ታሪካዊ ቤቶችን በማፍረስ ለመልሶ ማልማት ተግባር እንዲውል እየተደረገ ይገኛል ብለዋል። ታሪክ ያላቸው ቤቶች ስለሆኑ ባይፈርሱ ቆንጆ ነው። ታሪክ ቢጠበቁ ቆንጆ ውበት ያላቸው ስለሆኑ የድሮ አባቶችን ማስታወሻ ስለሆኑ ባይፈርሱ መልካም ነበር። ቢጠበቁ ቢታደሱ ቆንጆ ነበር። ከመቶ አመት በላይ የሆነ ቤት ነው ተብሎ ይነገራል። ገብተዋል። ባይፈርሱ ደስ ይለኛል። መታድሰው ቢቀመጡ ደስ ይላል። የድሮ ቅርሶች ናቸው እነዚህ። እነዚህ አይነት ቤቶች እየተፈለጉ ታሪካ የሆኑ ነገሮች አመጣጣቸው ምንድን ነው? አሰራራቸው ውስጣቸው ያ ያ ቢታይ ጥሩ ነው። የአዲስ አበባ ከተማ ባህልና ቱሪዝም ቢሮ በበኩሉ ከዚህ ቀደም በልማት የፈረሱ ታሪካዊ ቤቶች በከተማዋ የማስተር ፕላን እቅዱ ተግባራዊ ሳይደረግ እንደሆነ አስታውቋል። ቀደም ባለው ጊዜ እንግዲህ በማስተር ፕላን ውስጥ የገቡ ቤቶች ነበሩ። እኛ አመልክተን በማስተር ፕላን ውስጥ ያልተካተቱ ቅርስ ቤቶች ነበሩ፣ እነሱ የፈረሱበት ሁኔታዎች ነበሩ። አሁን ግን እያለ ያለ ነው። እነዚህ የመዘገብ ናቸው ቤቶች በሙሉ በማስተር ፕላን ውስጥ እንዲካተቱ ለሚመለከተው አካላት አስገብተናል። በቀጣይ በከተማዋ የሚገኙ ታሪካዊ ቅርሶች ሳይፈርሱ ባሉበት ለማደስ ከባለድርሻ አካላት ጋር የቅንጅት ስራዎች ይከናወናሉ ተብሏል። ቢሮው ከተማ አስተዳደሩ በጀት በማስፈቀድ እነዚህን ቤቶች ከፍተኛ ጉዳት የደረሰባቸው ስለሆኑ እነዚህን ቤቶች ለማስጠገን እንቅስቃሴ ውስጥ ገብተናል። ቋሚ ቅርሶች ለመሬት ማኔጅመንት፣ ለማስተር ፕላን ኢንስቲትዩት፣ ለሚመለከታቸው አካላት ተሰራጭቷል። በዳታ ቤዝ ውስጥ ገብተው እነዚህ ጥበቃና ከለላ እንዲደረግላቸው ማለት ነው። የአዲስ አበባ ባህልና ቱሪዝም ቢሮ በከተማዋ ከሚገኙ ታሪካዊ ቤቶች ባሻገር በአደባባዮች የሚገኙ ሐውልቶችን ለማደስና ለመጠገን መታቀዱን አስታውቋል። በአዲስ አበባ በተደራጀ የስርቆት ወንጀል የተሳተፉ 256 ተጠርጣሪዎች በቁጥጥር ስር ዋሉ። ተጠርጣሪዎቹን በቁጥጥር ስር ለማዋል ህብረተሰቡ ድጋፍ ማድረጉን የአዲስ አበባ ፖሊስ ኮሚሽን ገልጿል። ሙሉጌታ ተስፋይ። በተለያዩ የዝርፊያና የአደንዛጭ ዝውውር ወንጀሎች የተሰማሩ ተጠርጣሪዎች በቁጥጥር ስር መዋላቸውን ነው የአዲስ አበባ ፖሊስ ኮሚሽን የገለጸው። ተደራጅቶ ውንብድና ወንጀል የሚፈጽሙ የቅሚያ ወንጀል የሚፈጽሙና የንግድ ቤቶችና የመኖሪያ ቤቶችን በሌሊት ሰብሮ ስርቆቶችን የሚፈጽሙ እና አደንዛዥ ዝውውር ላይ ታርጌት ያደረገ ጥናት ተጠንቶ በዚህም ወደ 88 ቡድን የተለየበትና 256 ተጠርጣሪዎች በቁጥጥር ስር የዋሉበት ሁኔታ ነው ያለው። በርካታ ብርና የውጭ ሀገር ገንዘቦች ሞባይሎችና የጦር መሳሪያዎችን በኤግዚቢትነት መያዙንም ፖሊስ አስታውቋል። የተለያዩ የውጭ ሀገር ገንዘቦች ዶላር፣ ፓውንድ፣ ዩሮ የመሳሰሉ የኢትዮጵያ ብርም ከሺህ ብር በላይ የሚሆን አደንዛሽ ዝም ከ4 ኪሎ ግራም በላይ የሚሆን እና የጦር መሳሪያ ሽጉጥ፣ ልዩ ልዩ ሞባይሎች የተያዙበት ሁኔታ ነው ያለው ና ይህም ጥናት ስጠና ረጅም ጊዜ ተወስዶ ማስረጃ ተሰባስቦ ና ፈጻሚ የውጭ ማንነት ተለይቶ የፍርድ ቤት የመያዣ ና የመርብራት ቁጥጥር ስር ውሎ ምርመራ ስር ያለ መሆኑን ነው። እነዚህ ተጠርጣሪ ቡድኖች እና ግለሰቦች በቁጥጥር ስር ለመዋል በተደረገው ጥረት የኅብረተሰቡ ድጋፍ እንዳልተለየው ነው ፖሊስ ኮሚሽኑ የገለጸው። ኅብረተሰቡም ከጊዜ ወደ ጊዜ ወደ ፖሊስ መረጃዎችን የመስጠት ማስረጃ ሆኖ የመቅረብ ሁኔታውም እየጨመረ የመጣበት ሁኔታ ስላለ በዚሁ አጠናክሮ እንዲቀጥል ነው ህብረተሰቡን አሁንም ጥሪ የምናደርገው። በተጠርጣሪዎች ላይ ክስ ለመመስረት ዝግጅት እየተደረገ እንደሚገኝም ፖሊስ ገልጿል። ከተማዋ ለኑሮና ለንግድ ምቹ ለማድረግ ጥናቶችን በማድረግ መሰለ ወንጀሎች የመከላከል ስራ ተጠናክሮ ይቀጥላልም ብለዋል። ተመልካቻችን አሁን የደረሰን ዜና አለ። በባህር ዳር ከተማ ቀበሌ ስምንትና ቀበሌ አንድ መካከል ልዩ ቦታው ፖሊ ፔዳ መንገድ አካባቢ ትላንት ምሽት ሶስት ሰዓት ከ25 ላይ ቦምብ ፍንዳታ አደጋ ደረሰ ድርጊቱን ፈጽሟል የተባሉ ሶስት ተጠርጣሪዎችን በቁጥጥር ስር መዋላቸውን ፖሊስ ገልጿል የድርጊቱ ተባባሪ የነበሩ ተጨማሪ ሁለት ሰዎች በቁጥር ስር መዋላቸውም ተገልጿል ተጠርጣሪዎቹ በቁጥር ስር የዋሉት ድርጊቱ ከተፈጸመበት ሰዓት አንስቶ እስከ ኩለ ሌሊት ሰባት ሰዓት ነው ፍንዳታው በሰውም ሆነ በንብረት ላይ ጉዳት እንዳላደረሰ የከተማ ፖሊስ አስታውቋል በዛሬው እለት በከተማዋ አድማ እንዲደረግ መልእክት ሲያስተላልፉ የነበሩ አራት ግለሰቦችም በቁጥጥር ስር ውለዋል። የፍንዳታው አላማ የትኛውንም ግለሰብ ወይም ተቋማት ላይ ያነጣጠረ አለመሆኑን የከተማዋ ፖሊስ አስታውቋል። ባለፈው ዓመት የነበረውን ውከትና ግርግር ለመመለስ በማህበራዊ ሚዲያ የተላለፉ የነበሩ መረጃዎችን ተከትሎ ነው። ፍንዳታውን ያደረሱ ግለሰቦች ማንነት ከምርመራ በኋላ እንደሚገለጽ የከተማ ፖሊስ አስታውቋል። የዘገበው ሪፖርተራችን ታምራየው ወንድማገኝ ነው። የሰዓቱ ዜና በቃ አንተነህ ደግፈኔ ሰላም